ደም ለታ አንቺ ብዬ ወጥቼ ነው የገባሁት እኮ። አሁን እኔም አልመጣም ስትይ ወጣውና እንደገና ስለሆነ ፍራይ ነበርኩኝ ላይቭ ላይ ቁጭ ብለሽ ጥቁር ልብስ የሚያምር ለብሰሽ እንደዚህ ሰውነት የሚያሳይ ያ ውብስቱ ብል ውብስቱ ብል ማን ይስማኝ፣ አመለጠኝ ይ ብትኖሪያ፣ ምን አልጠራሽኝ? ምንድን ነው የተመለስሽ? ምን አውቃለሁ። ከስራ ስወጣ አየሁሽ። ከዛ ውብስቱ ብል፣ እኔም ለመውጣት ፕሮግራም ነበረኝ። ቅርሽ ነበር ደግሞ እዛው ነበር። ሁሉ እኮ ሬስቶራንት ተከፍቷል እኮ እሱ ይሄ አዲስ እኮ ነው፣ አዲስ ሳይሆን እንትን ነው በሳምንት በወር እንደዚህ ፕራይቬት ነው የሚያዘጋጀው፣ ግን ሬስቶራንት አለው። ቀን ቀን ውድ ነው ግን ረብስ ሲጣፍጥ ግን ከሰው ጋር ማነበርሽ እንደዚህ ያልስታያው ሸማፊያዎች ጋር

ግን ሲያምር ሰው ግን ይጨሳል። ኦፍ ኮርስ ሰውማ ይዝናናዋል እኮ። ቀላል ይወጣል እንዴ? በጣም ነው ካመጣው። በደንብ ነው እንደ ቀናሁን እና ጅጅ ስለታረቅ እናንተ ሊወጣ እንዲህ ዛሬ ነው እንደሚሰማ መታረቃችንን። ኮንክሬት ምን አባታው እያረገ ይሰድበናል። ከቀድም ጀምሮ ማንኛ አለ። ኧረ ተው ኧረ ተው ውተው ዘንድሮ እኮ ምን ታውቃቸው ሰዎች ናቸው። ፌክ አካውንት እየከፈቱ የሚሳደቡት እኮ አንዱን ይዣለው አለው። ጅጅዬ፣ እመቤቴ፣ ኦማ፣ አሁንማ ልናገረው ሚዲያ ላይ የከለኑ እሱ ነው እሱ እሱ

አሁን ከሶስት ሺህ ደግሞ ሁለት ሚሊዮን የሚያስገባት ጀግናውን እንዳመጣላቸው አለን አምጪው እጁን እንዳስሚው ግን መጀመሪያ አደራሽን ሰው ጥራት ራሱ ለጣለ ለሰው ፊት ጸጉር አዝዤላት ል ትላጥና አረኩቴ ማለት ነው ላርገ ሞክር ይሁላይ ጀምረናል። አንቺ ላይ አልሄድም። እኔ አንቺ ላይ የምወደው ፍሪዙን ነው። ሁሉም ሰው ፍሪዙን ይላል። ብዙ አልሳበኝም አንቺ ላይ። በተለይ የስፖርት ልብስ ስለለበስኩ ነው።

በቤቻ ብሎ ስሙ እንዲህ ይባላል። ድሮም እኮ እኮ ምን ጋነበች እኮ ነው የምንጣለው። እየሰማሁሽ ነው ጅጅ። እኮ ይህ ነገር ግን ንብ ነው። ዝም ብለው ስላሳያችሁ ንብ አይመስሉም የሆነ ነገር ነው የሚመስሉ።

ደሞ ተለቀ ከንብ ተለቅ ይላል። ትንሽ ግራ እኮ ነው የሚገባሽ። እኮ ምን ቢሆን ምን ቢሆን ግራ ነው የሚገባ። ማር ሊጥሉ ነው። በቃ ታያቸው። ማር አባቱ ጥፋን ነው። በእናትሽ ቢዮ፣ ከዛ ባየው ማር አለኝ። እንዲያውም ብታይ ጅጅ፣ ሰምተሻል? አስቤዛ እያደረጋችሁ ነው? ጦርነት አንቺ፣ እነዚህ ሰዎች ጦርነት የሚጀምሩት የእነዚህ ደግሞ ተብሎ ትናንት እኔ ሩዝ መንኮረኒ ያልገዛው ጦርነት ከተጀመረ በገብርኤል ላጥፋላት። ቆይ በዛ ላይ መብራት ይጠፋል እኮ ጦርነት ከመጣ እኔ እኮ ምኑን ልናበስለው ነው? እኔ ከማን ጋር ተጣልተው ከሩሲያ ጋር አሁን በቃ አሁን በስንት አመት ነው ያለው? በዜና ነው ያየሁት እኔ፣ ከስንት አመት በኋላ ጦርነት እንደሚነሳ ምናምን። ግዙ ስትገዙ፣ የሳምንት የሁለት ሳምንት የሚሆናችሁን ግዙ እኮ ነው ያሉት እንዳውቅ ያስፈራል ጅጂ እኔ ከሁሉ ሀገር የመግባት አልችልም። ያስፈራል ሳይሆን እንኳን አታስቢም ራሱ እንዴ፣ እንደሌላ እኮ ሀገር አይደለም። የነዚህ ጦርነት እኮ ከባድ ነው። የነዚህ እኮ በሰለጠነ በምሳኤል ነው የሚያጠፉን እኮ በሰከንድ በምን ተጠፍቶ ነው። ከሰላሳ አምስት አመት በኋላ ትክክል። ቴንክ ዩ ድሮ ነበር የዩክሬኑ ጊዜ። ያስፈራል፣ ግን በጣም ነው የሚያስፈራው። ቶሎ ቶሎ እንጠጣ፣ ቶሎ ቶሎን እንብላ። ኧረ አስቤ ዛርጌ ለልጆችሽ የሚሆን ልንገርሽ ነው፣ ድሮ ነው ያደረኩት። ምን ሆነሽ ነው? የልጅ ቤት እኮ ነው ድሮ እንዳንድ ሞልቼዋለሁ። እኔ ግን አሁን የጎደለ ነገር ልንገዛ ነው ነገሮች፣ የታሸጉ ምግቦች እንጂ ቤቱማ ሙሉ ነው። እኔ እኮ ጦርነት ከመጣ መብራት ይጠፋል፣ በምን ሰርተን ልንበላ ነው? ለነገሩ ጋዝ ምናምን የለንም። እሱ እሱን ነው መግዛት እንጂ እኮ የገረመኝም እሱ ጦርነት ከመጣ መብራት ይጠፋ መብራት ከጠፋ ደግሞ ችግር ነው። በምን ልትሰሪ ነው? እሷንም እኔ የሚገርመኝ ነው። ተከሽ ብርዱን እንዴት ነው የምንቋቋመው? ታይሱ ስቴል ማርሶ ብርዱ ነው ቁሰው ነው ጭራሽ ስራ ከሆን ወደ ቤታት ሄዱም ሊሉን እኮ ነው ትላለች። እኔ እፍተሰኛለሽ የተማረውም ያልተማረውም የሰለጠነውም ያልሰለጠነውም ግን እንደዚህ ለጦርነት ጸረን የሀገሬ መግባት አልችልም። አሁን ውጭ ብባል ፓስፖርቴን ላሳድስ አስገብቻለሁ። አልቆበት ቀኑ ፓስፖርት የሚባል የለኝም አሁን ጅጅ። እኔ እኮ ፓስፖርት የጠፍቶ እኮ አንደኛው ነው አስገብቼልሽ፣ ያኛው መጣ፣ ያኛውን አልሰጥም። ይሄኛው ደግሞሆን ያልቃል የእኔ ያልቆበታል ገና ሶስት ወር ነው የምጠብቀው። ጉድ ነው። እኔ በበኩሌ ፍራቸው ለእኔ ፍራቸው፣ ግን ለልጆች። ቱርክ ሂዱና ጋዝ ግዙ። ተመችቶኛል። ግን ጦርነቱ ወደኛ ይመጣል ብልሽ ታስበያለሽ? ነው በርሊን ነው በበርሊን ነው የሚቀርበው እኮ ሩሲያ። በነገራችን ላይ የሲቪል ጦርነት አይሆ አይሆንም ብዬ አስባለሁ። ሲቪል ያለበት ቦታ ላይ አረጉም ግን እና ዋናው ታዲያ ጦርነት ሲቪል መጨፍጨፍ ነው እንጂ ሌላ ምን አላቸው? እሱ አፍሪካ ሲሆን ግን ቢሆንም ተቋም በዴንማርክ ከሰማሽ፣ ያ ዝም ብዬ ዜና ሳይሆን ቲክቶክ ላይ ነው ከሰማሽ። ምክንያታቸው ምናምን ቁጭ ብለው አውርተዋል። ለምን ያህል ነገር በሩሲያ ባለው ነገር ነው። ናቶር ነው ምናምን የሚሉት ነገር አለ። እኔ አይገባኝም እኮ ናቶር ነው ናቶር ናቶር ይቻላል

እራሱ በቡንስ ካንስለር እንደሌለን እኮ ቅርብ ቀን የሰማሁት አሁን አይደል ለተወሰነ ጊዜ አልነበረንም ማለት አዎ አሁን እኮ ነው ነው ባልና ሚስት ናቸው እንዴ እየሰሩ ነው እኔ እና አንቺ ግን ምንም ፍቅር እየሰሩ ነው በገዛ ቤት ቁጭ ብለው እነዚህ ድፍረታችሁ ቢዘጋብኝስ ቢዘጋብኝስ እናንተን እኮ ስወዳችሁ ምን ነገር ትጣላኛለች እኮ ፍሬ ነይ ዩቱብ እንስራ እናውጣለን። አ ዩቱብ እንስራ እግዚአብሔር ካምን ካሜራ ከመጫለን ካሜራ ወደ ቡግን እንደድሮ አይደለም አይደለም። አሁን ቀዝቅዟል። አንድ ምንም ነገር የለም። ማ ይቁጭሉልሽና ጭስ ያጨሳሉ፣ ይሳደባሉ፣ አይፈልጉም ሰዎች። ሰው ሰልችቶታል። ስድ አዲስ ነገር እንስራ። እኔናች የሆነ ታሪክ እንስራ

እነበየ ናይ ሰምታል ሰምታ ፍሬ አንድ ነገር ልንገርሽ፣ አንድ ኦኬ፣ ሲሪየስ ጥያቄ ግን በስነ ስርዓቱ ሳታደርጊው፣ ወይኔ አንቺ ለምን ማስጠንቀቂያ ሰጠኝ? ተከልክሏል። አልጭስ አሁን አዲስ ቲክቶክ አውጥታል። እንደ ድሮ የሚፈቀድ መስልሽ፣ አይፈቀድም። እሺ አንድ ጥያቄ ልጠይቅሽ፣ ዛይ ማልፌር ኦኬ። እኔ ነው አንድ ነገር ልጠይቅሽ። አንድ ሰው ከጠላሹ ማለት ነው፣ ያን ሰው ካልወደድሽው፣ ካልፈለግሽው፣ ከረሳሹ፣ ለምንድን ነው የዛን ሰው ስም የምታነሹ? ንገር ሲጀመር አንድ ሰው ከጠላሽው እኮ አታነሽውም። ትዝም አይለሽም እኮ ልብሽ ውስጥ ካለ ነው። አስር ይዝ ለዛ ሰው የምታወሪው ለምንድነው? ሰዎች ሁሉ ጊዜ ሁሉም አይደለም። በህይወቴ አንድ የሆነ ሰውዬ አንድ የሆነች ሴት፣ ያው ሁሉ ጊዜ እንጠላፋለን፣ ግን ስሜን ያነሳል። ጭራሽ እኔ በሰጠኋቸው ስም እስከ ቤተሰባቸው ኮንትራት ወስደው ይት እየተጠሩ ነው። እኔ አንድ ሰው አይደለም ስም ሰጥቶኝ አይደለም፣ እግዚአብሔር ምስክሬ ነው። እዚያው አሁን እዚያ ሀገር ባልና ሚስቶች ሚስት በባሏን አይደል የምትጠራው። ልክስ ሲለያዩ ግን ምንድን ነው የሚሆነው? ስሟን ትመልሳለች። አይሲ ሰው፣ እግዚአብሔር ምስክሬ የማትፈልጉትን ሰው እኔ አሁን በጣም ስለማለት ነው አሁን ራሱ ላወራውት ይሸክከኛል ግን እኔ ያንን ስም ራሱ ተሸክሞ ያለ እኔ ቦ እኔ ቦታ ለምን የፈለገ ቅርታ አይለብኝም። ስሙ ነው ሰርዘው በዛ ስም ስትጠሩ አቤት እንኳን ማለት በጣም ነው የሚሸክከው። ገባችሁ? እኔ እንዲያውም ይብላኝ ይብላኝ አብረው ለኑ ለሚኖሩት ለኔ አብረው ለሚኖሩት ስለዚህ you see please እንደዚህ አይነት ስሜ ሲጠራ ጓደኛዬ ምንም አታርጊኝ፣ ግን እንበናች በናች በአንድ ሰው ስም አንቺ ቤትሽ ስሜን እንድጠራ አልፈልኩ። ኦኬ። ሸቀልኩ እኮ ቤተሰብ ሸቀችብኝ እንጂ ለሁላችሁም ገድ እኮ ምክንያቱም የሶሻል ሚዲያ ነዋሪ ብዙ ሊቀጠቀጠኝ ይፈልጋል በሌላው ስላላገኘ ስለዚህ ሁሉ ጊዜ በተጫዋቾቹ ነው የሚያጠቀጠኝ። ያስከተለ ሪጋ ቀላል ዛሬ ቤት አራት መቶ ነው። ቆይ እስኪ ስንት ነው? አረ ደስማ እኔ እግዚአብሔር ምስክሬ ነው። እንደ ሽክክ ነው የሚለኝ ሪኮርድ ምን ቀን

እኔ አልነበርኩም። እንደዛ ስትይ ግን አዝኜ ለመድኃኒዓለም የሰጠሁት እንዴ። ዱር ብልት ይኸው እሱም በልቼ ነው ሰው የሆንኩት። ትወፍሪ ነበር ሶስት እግዚአብሔር ምስክሬ ነው። አምስት ኪሎ ነው የጨመርኩት በሁለት ሳምንት አምስት ኪሎ

እሱ ነገር ደግሞ ከዛኛው የበለጠ በሽታ የሚያመጣው እሱ ነው። ተጠንቀቂ። ይልቁንስ ዋናውን ብታጨሽ ይሻላል። ኖክሽሊመ አለው ብዙንታይት ሚኒስር፣ እግዚአብሔር ያንን አጭሽ። ብዙንታይት ሚኒስተር ሰርች አድርጎ አግኝታሁት አንድ ዩኒቨርሲቲ፣ ምናምን እንትን አድርጎ ከዋናው ሲጋራ እጥፍ እጥፍ ያለው ደግሞ ኢሴግሬት ነው። አቁሚ፣ ያንናጭሽ ውሸት ነው። ለዚያውም ለመጥፎ በሽታ ነው የሚያጋልጽ ነው፣ ለመጥፎ ካንሰር። ምክንያቱም እንትኑ ሽታው ኖ ሽሊመ ተከልክሏል። አሁን ትክክል ትክክል እያሉ ነው ተናገረ እኮ በጀርመን እንትን ህግ ወጥቷል እኮ ተገኝቶ ማለት ነው። ለምን ይሸጡታል ታዲያ? አሁን ይታገድ ነው ይታገዳል። አረ ያን ግዱልን ልባችን ሳይታድገድ በፊት እኔ በጣም ነው የሚረብሽ እኔ ዋና ይሻለው ከሶፊ ጋር እኮ የምጠላው በዚህ ነው። ከጓደኞቼ ጋር ብቻ እሱን ይዙላችሁና ደግሞ ካፋቸው ላይ አይወርድ። በቃ እንዲ እንደ ሱስ የበለጠ ሱስ ነው የሚሆነው። አስር ዓመት ሙሉ አታቁምልህማ። ብታቁም ደግሞ ተወፍራለች ብታያት። ማናት እኔ ይቸሻለሁ። የሆነ ሰዓት ላይ አቁመሽ ትዝልሽ ባዶ ያርሹ